ሰላም እንዴት ናችሁ? የኢንፎ ገበታ ቤተሰቦች፣ ዛሬ በተራ ወደ እናንተ ለማድረስ የወደድኩት ርዕስ ወንድ ልጅ ለትዳር የማይሆንባቸውን አምስት ምልክቶች ይሆናል። እስከ ፍጻሜው ድረስ መልካም ቆይታን እየተመኘው ፍቅሩ ተስፋዬ ነኝ። አብራችሁኝ ሁኑ። ትዳር የህይወት አንዱና ዋነኛው ክፍል ነው ይላሉ የቤተሰብ ምርምር ባለሙያዎች። ይህ ትዳር ግን ቀላል መስዋዕትነት የሚከፈልለት እንዳልሆነም ብዙዎቹን በተለይም ያገቡ ሰዎች ያውቃሉ እንዲሁም ይስማማሉ። ታዲያ ይህን የተከበረ ተግባር አንዳንዶች ጋር እንደ ጨዋታና አንዳንዴም እንደ ፌስ ይቆጠር ይስተዋላል። በዚህ እንደ ፌስ በሚቆጥሩት ሰዎች መካከል ደግሞ ከሁለቱ ጾታዎች አንዱ ተጎጂ መሆኑ አይቀሬ ነው። እንደ ባለሙያዎቹ ጥናትም ከወንዶች ይልቅ ሴቶች ለትዳር ያላቸው ትኩረት ከፍ ያለና ትልቅ ቦታ ይሰጠዋል። ለዚህም ነው እኛም ሴቶች እህቶቻችን ከማግባታቸው በፊት ስለፍቅር ጓደኛቸው ቢያውቋቸው መልካም ነው ብለን እነዚህን አምስት ወንዱ ለአንቺ ሊሆን የማይችልባቸውን ወይም ቀጥሎ ምጠቅሳቸውን መልእክቶች ካየሽበት ትዳሩን ቀዝቀዝ አድርገሽ ራስሽን ብጠይቂ መልካም ይሆናል ብለን ይዘን የቀረብነው፣ የመጀመሪያው ምልክት ወላዋይነቱ ነው። ወንድ ልጅ ከሴት ይልቅ በተፈጥሮ ያዝ ለቀቅ የማድረግ ባህሪ ይስተዋልበታል። ይህም ማለት የፍቅር አጋርሽ ከትዳር በፊት ለሚነሱ ጉዳዮችና ስለ አንቺ ያለውን ማመለካከት እየወላወለ ከመጣ ያ ሰው ስለ ትዳሩ ሁለተኛ ሀሳብ አለው ማለት ሊሆን ስለሚችል መጠንቀቁ አይከፋም። ሁለተኛው ባህሪና ምልክት ደግሞ ለነገሮች የሚሰጠው ትኩረት ከጊዜ ወደ ጊዜ እየቀነሰ መምጣቱ ነው። ይህም ሲባል እንደ ስነ ልቦና ተመራማሪዎች ጥናት ወንድ ልጅ ለትዳር እየቀረበ ሲመጣ የፍርሃት ስሜቱ ይጨምራል። ይህም ፍርሃት የሚመነጨው ትዳርን ሴቷ በምትራዳበት መልኩ ሳይሆን ለየት ባለ መልኩ ስለሚረዳ ነው። ስለዚህም ትዳር ከመጀመረሽ በፊት እጮኛሽ ወይም የትዳር አጋርሽ ትኩረቱ እየቀነሰ ከመጣ አንቺም ቆም ብለሽ ማሰቡ የተሻለ አማራጭ ይሆናል። ሌላኛውና ሦስተኛው ምልክት ደግሞ ለፍቅር አጋሩ የሚሰጠው ጊዜ መቀነስ ሊጠቀስ ይችላል። ወንድ ልጅ በአብዛኛው የሚተቸው ለፍቅር አጋሩ ጊዜ ባለመስጠቱ ነው። ይህ ድርጊት ደግሞ ከጋብቻ ሰሞን አካባቢ የሚሆን ከሆነ ቆም ብለሽ ማሰቡ አይከፋም፣ ለአንቺም እንዲሁም ለወደፊቱ ህይወታችሁ ጭምር ሲባል ማለት ነው። ሌላኛው ምልክት ደግሞ የተስፋ መቁረጥ ስሜትን ይመለከታል። ሴት ልጅ በተለይም በትዳር ወቅት ለየት ያለ ትኩረት ትፈልጋለች። የወንድ ተስፋ መቁረጥ ስሜት ደግሞ በዚህ ወቅት የሚስተዋልና ሴቷ የምትፈልገውን ትኩረት ከሱ ካላገኘች ሁለተኛ ሐሳብ ማሰቧ አይቀሬ ነው። ስለዚህ ወንድሜ ራስን ጠየቅ ብታደርግ አይከፋም። በተለይ በትዳር ሰሞን ወይም ለጋ ብቻ እየተዘጋጀ ከሆነ ማለት ነው። የመጨረሻው እና ለዛሬ የማቀርበው ምልክት ደግሞ የወንድ ልጅ ሌላ የማማተር ችግሩ ነው። በተለይም ትዳርን እያሰቡና ለትዳር በሚዘጋጁበት ጊዜ ይህ አስቸጋሪ ባህሪ ካለው መጀመሪያውኑ ትክክለኛውን ሰው አልመረጥሽም ማለት ነው። ስለዚህ አሳብሽን ሳይረፍድ መቀየሩ ዋነኛ አማራጭ መሆን አለበት። ትዳር የህይወት መሰረት ብቻ ሳይሆን ሁለት ተቃራኒ ጾታ ያላቸው ሰዎች ወደውና ፈቅደው የሚገቡበት የፍቅር ባህር ነው። ስለዚህም አንዴ ከገቡበት ለመውጣት አስቸጋሪና ጉዳቱ የከፋ ስለሚሆን ስንጀምረው ጠንቀቅ ብለንና ተማምነን ይሁን መልእክቴ ነው። ለዛሬ ይዤላችሁ የቀረብኩት ተረኛ ርዕስ ይህን ይመስል ነበር። በቀጣይ ጊዜ እስከምንገናኝ ሰላሙን ሁሉ እየተመኘው መሰናበታችሁ ፍቅሩ ተስፋዬ ነኝ። ሰላሙ ነው።